እኔ በራሴ በጣም ኮንፊደንስ ያለኝ ሰው ነኝ አሁን አንጨቃጨቅ እና ጸባ አናሳያቸው ለቤተሰቦቻቸው ስለዚህ በደንብ ተስማምተን መተን በዚህ ከኋላ የመጣ ወጣ አይነት ነገር ነው የቡሪካ ነገር ይሄ ግልጽ የሆነ ነገር ነው ከኋላ መተ ፍቅር ጋር ለመሆን የመጀመሪያው አያያዝ ካልቻለ የሁለተኛው ምንድን ነው ማንም የጣሉበትን ሲያነሱበት አይኑ አሁን መጠሪያ አልተገኘም። የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነው ውበት ነፍስ ወት ዘርቶ ተታርቃችሁና ተፉካክራችሁ ነው የወጣችሁን። ፉክክርም በይው ምንም በይው ግን እና ቡሪካ ጋር ያለውን ሰላም አውርደናል። ስለዚህ ግን በመጀመሪያ ደረጃ ቡሪካ ፍቅር እንደዚህ እንደዚህ እንደዚህ ከፍቅር ያየሁት ነገር አለ እንደዚህ እንደዚህ እንደዚህ አለ ብሎ በጣም ጸብ ውስጥ ገብተናል። ስለዚህ አሁን ከዚህ ሰዓት ጀምሮ ነገሮች እንድታሳውቂ እንፈልጋለን። ወይኔ ነው ወይኔ ነው እሱ ምረጭ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ እንግዲህ ዛሬ ወደ እናንተ አንድ ቆንጆ የሆነ ሁላችንንም ሊያስማማ የሚችል ሀሳብ ይዘን መተናል። እንግዲህ ትደነግጣላችሁ ብዬ አስባለሁ። ካለው ነባራዊ ሁኔታ አንጻር የኔና የቡሪካ አብሮ መምጣት ያስደነግጣችኋል ብዬ አስባለሁ። ብቻ ግን ዛሬ ያው ብዙ ተጨቃጭቀን ብዙ ተከራክረን ለብዙ ሰዓት የፈጀ ክርክር አድርገን ወደ አንድ ውሳኔ አድልተን ወስነን ወደ እናንተ መተንላቸዋል። ውድ ቤተሰቦቻችን እንግዲህ በእናንተው ልክ እኛም ጭቅጭቅ ሰለቸን ይመስላል። ኦልሬዲ ሰልችቶናል። ግን ያው የሚያስማማን ነገር ነው ብዬ አስባለሁ እናንተንም እኔና ቡሪካንም ወደ አንድ ቆንጆ ሀሳብ መተናል። እንግዲህ ማለት ከባድ ነገር ቢሆንም ሰላም ልበላችሁ ቤተሰቦችን። ሰላም ሊያስብለኝ ያልቻሉ ሰላም እንደምን አላችሁ ውድ ቤተሰቦቻችን፣ እንደምን አላችሁ። አለው አለን እንዳለው ነው። ዛሬ እንግዲህ በውጭ ብዙ ይሄ ክርክሮች፣ ጸቦች ምናምን ብዙ እናንተንም እኛንም እንደ ጓደኛ ሰላማችን እናስቶን ነበር እና አሰልችቶንም ነበር። ሰው በዛ መንገድ እንግዲህ ውጭ ላይ ኢቨን የምናወራበትን ወይም ተጠራርተን ስናወራ ወይም እዚህ ከመድረሳችን በፊት ያለውን ነገር ለእናንተ ማሳየት ያልፈለግነው ብዙ መጨቃጨቅ መከራከሮች ምናምን ነበሩና እነሱን ፊክስ ማድረግ ነበረብን በውጭ ሰው እንደ ፍሬንድም እሱን ነገር ፊክስ አድርገን እንግዲህ ይቅርታም ተጠያይቀን እኔና እሱ ጋር ያለውን ነገር ሰላም አድርገ ነው ተገኝተናል ማለት ነው ዛሬ እዚህ። ከዛ ደግሞ ሌላ ነገር አጨቃጨቀን። አክቹዋሊ መልካም ነገር ነው እሱ ያወራው። አይ ማለት ንገራችሁ ከበድ ይላልና ያው አሁን ላይ ሊፈጠር የሚገባ ነገር አልነበረም፣ ግን ኦልሬዲ እናንተ ጋር ስንመጣ ጭቅጭቁን ወደኋላ ትተን ቆንጆውን ነገር ለማምጣት ብለን ነው የመጣ ነው እንጂ ያልተስማማንበት አሁንም በቃ ያረገጠልን ሀሳብ አለ፣ ግን ኦልሬዲ ከባድ ነው። ፍቅር ስትመጣ ብዙ ነገሮች ይገለጡላቸዋል ብዬ አስባለሁ። ግን አሁን የኔና የቡሪካ ሀሳብ ትንሽ ከበድ ያለ ነው። ምትነግራቸው ደስ ይለኛል። በቤቱ ሲገራቸው አይመስላችሁም? አይመስላችሁ አክቹዋሊ አንዳንዴ አንዳንድ ነገሮች ምንድን ነው ጸባ አይደሉም ወይ ደግሞ ወደ ግጭት የሚወስዱ ነገር አይደሉም ግን በቃ መወሰን አለባቸው ብለን የምናስባቸው ነገሮች ህይወታችን ውስጥ ያጋጥማሉ፣ እና ጓደኝነትም ውስጥ እንደዚህ አይነት ነገሮች ያጋጥማሉ። ግን እነዛ ነገሮች ሀፕን ሲያደርጉ ከግጭት ወይ ከጸብ ወይ ደግሞ እርስ በርስ ከመፎካከር እንደዚህ አይነት ነገሮች ያሳለፍናቸው መልካም ነገሮችን ወይ ደግሞ ወደፊት የሚመጡትን መልካም ነገሮች ያሳጡናል እና እንደዛ መሆን የለባቸውም። ነገሮች ሰው ተነጋግረን የሆኑ ነገሮችን ፊክስ ማድረግ መወሰን ምናምን አለብን ወደሚል ድምዳሜ ደርሰናል እና በዛ መንገድ ነው ትንሽ እንግዲህ ያ ነው እንደዚህ እያደረገ ያለው። እንኳ አንጀታችሁን በላ ናችሁ። አንጀት የሚበላ ነገር ነው ነገሩ እና ኦልሬዲ ይህን ነገር ለመጋፈጥ ወስነናል ይመስለኛል። አይን አይናቸውን እያየን በግልጽ መናገር ያለብን ይመስለኛል ሳንፈራ። እንግዲህ የእኛ ውሳኔ አይደለም ይሄ፣ እኛ የምንወስነው እኛ የምናረገው ነገር አይደለም። ኦልሬዲ በፍቅር የሚወሰን ነገር ነው። ግን ያው ለፍቅርም ዱብዳ እንደሚሆንበት እርግጠኛ ነኝ። ማለት ድንገት የሆነ ጥያቄ ነው ይመስለኛል አሁን ማለት አሩኑ የሱ የሱ መልስ ምን ሊሆን እንደሚችል አላቅም፣ ግን ይበጀናል ብለን አስበን ነው። ኦሬዲ ከዚህ በኋላ ጸብ ሳይሆን መራራቅ መብትሄ ሊሆን ይገባል ብለን አስበን ነው ይመስልኛል። ላቀለልንባችሁ፣ ያው ብናቀሉ ይሻላል ነገሮች ባከበርናቸው ልክ እየከበዱ እየመጡ እኛን እረፍት እየነሱ ነውና አሁን ላይ ላለማካበድ ወሰነን። ግን ከባድ የሆነ ነገር ለእናንተ ልናጋራችሁ ነው የመጣ ነው። እንግዲህ ወስኜ ልናገረው፣ ኦልሬዲ በስምምነት በስምምነት የእኛ ውሳኔ አይደለም። አሁንም የምነግራችሁ በእርግጠኝነት ጓደኝነቱን አምነን ተቀብለናል። እኔም አምኜ ተቀብ ያለው ጓደኝነቱን፣ ግን ፍቅር ከዚህ በኋላ ግጭቶችን ላለመፍጠር ይሄ ተራርቆ ሀይ ሀይ ማለቱ ይሻላል በማለት ውስጣችን ላይ መጥፎ ነገር ላለመፍጠር ዛሬ ከኔና ቡሪካ ፍቅር አንዳችንን መምረጥ ይገባታል የሚል ውሳኔ ላይ ደርሰናል። እና ከባድ ነው ይሄኛው፣ ውሳኔ አይደለም ግን ፍቅርንም ሊያስደነግጣት ይችላል። ግን ያው ከመጣላት ከመቡጫጭቅ ከመነካከስ የተሻለ ነው ብለን አስበን ፍቅር ከዚህ በኋላ ከሁለት አንዳችን ትመርጣለች። ግን ከዚህ በኋላ አምነን ልንቀበለው የሚገባ ነገር ሁለታችንም ተስማምተንበት፣ በእናንተ ፊት ቃል ገብተን፣ ቃል ተገባብተን ኦልሬዲ ፍቅር ከዚህ በኋላ ከመረጠችው ሰው ጋር እንድትኖር እረፍት እንድንሰጣት የእሷን ምርጫ ለማክበር ያህል እንግዲህ ዛሬ ፍቅር ጥያቄያችንን አቅርበንላት ምላሿን ተቀብለን ከዚህ በኋላ ፍቅርን የምናስቸግርበት ምንም አይነት አጋጣሚ ቢመጣ ወረደት ስሜታችንን ዋጥ አድርገን ለመቀበል ወስነናል። ይመስለኛል አንተም እንደዚህ አይነት ውሳኔ ያው አንተም ብዙ ነገር ስታደርግ ነበር ለመመረጥ እያዝናና አሮ ነው ፍቅር በቁሳቁስ የሚደገፍ ነገር እንዳልሆነ ፍቅር አለ እንደ አሮ ነው ፍቅር በቁሳቁስ ና ይላል። አይ እኔ እንደዚህ አይነት አማራጭ አልጠቀምም። አሁን እሷን ለማስደሰት የሆኑ ነገሮችን ላደርግ ይችላሉ እንጂ ለመመረጥ ብዬ ወርቅ በማድረግ ኦር የሆነ ቦታ ወስዶ በማዝናናት ብቻ በእንደዚህ አይነት ነገሮች ነገሮችን አልደልልም። ስንከራከርበት ነበር ለረጅም ሰዓት። ስለዚህ ኦልሬዲ አንተ የምታደርገው አበባ በትነህ ኬክ አንተም ብለህ ምናምን ምናምን ነው። አይኑ ከተደሰተቀለበት ደብቀህ ምናም እሱ እኮ ለማስደሰት ያን ነው። ስለዚህ አንተም የምትጓዘውን ጉዞ ተጓዝ። ቁስ ከሆነ ይጠቅማታል ብለህ የምታስበው እ በእኔ በራሴ በጣም ኮንፊደንስ ያለኝ ሰው ነኝ። አሁን አንጨቃጨቅ እና ጸባ እናሳያቸው ለቤተሰቦቻቸው። ስለዚህ በደምብ ተስማ እንትን መተን በዚህ ከኋላ የመጣ የነወጣ አይነት ነገር ነው የቡሪካ ነገር ይሄ ግልጽ የሆነ ነገር ነው። ከኋላ መተ ፍቅር ጋር ለመሆን የመጀመሪያው አያያዝ ካልቻለ የሁለተኛው ምንድን ነው? ማንም የጣሉበትን ሲያነሱበት አይኑ። አሁን አይ ችግር የለ። ብቻ ግን እኔ ፍቅር፣ እስቲ ምርጫው አንተ ከሆነ ከዚህ በኋላ እኔ በጣም ራሴን እጠላለሁ። ሪል አይ ኖ በኋላ ሶስት አይዲ ወንድምህ ሞቷል ተብዬ እንዳልጠፋ። አሁን ባንነቋ እኮ ቆንጆ ይመስለኛል እኮ ስነ ስርዓትህን ይዘህ ቪዲዮ ብንሰራላቸው ያው ስነ ስርዓት ያለው ቪዲዮ ለመስራት ተስማምተን ይመጣሉ። ጀመርክ እኮ አንተ አገጠጠዋ፣ ነገርህ እኔን ነው የምትመርጠው አይነት ነገር በጣም ነው የሚደብረው። ብቻ ግን አሁን ቅድም ስታወራችሁ የነበሩት ነገሮች ሙሉ እስኪ በድርጊት አንተ ለመመረጥ ምን እንደምታደርግ እናያለን። ራስህን እንደ እኩል እያየ ነው በዚህ። ወንድ ልጅ በእንደዚህ አይነት ነገር አያምንም፣ ኮንፊደንስ ይኑርስ። እና አሁን ነው ብቻ ግን ትምጣና ያለውን ነገር በደንብ እናያለን። እንግዲህ ትምጣና እኮ ትምጣ፣ ትምጣ፣ እንጠብቃት፣ እንደው እንጠብቃት። ልቤ መሸነፉን እንዳይነግራት ሰጋ፣ ወራት ማለፈ ክረምትና በጋ፣ የሆዴ መጨነቅ ፍቅሪ መሽግባት፣ ትስቃለች እሷ ልጅነት ይዟት፣ በውበት ቁንጅና መልኳ መቻነሰ፣ ቀርቤ ስነግራት ልጅነቷ ባሰ

ሰላም ናችሁ? ነገር በጣም ይገርማል። እኔ ተታረቁ አልተታረቁ እንዴት ነው የማስታርቀው ብዬ ስንት እያሰብ ቸው አይጥሩ ነው። በዚሁ ቀጥሉ። እየተጨነቅሽ ነበር። አትጨነቂ። ከዚህ በኋላ ኦልሬዲ ማለት የሆነ ቆይ፣ ቆይ፣ ቆይ አሁን ቆይ፣ አንዴ እንደ ደነገጠ አስደነገጠ ማለት ሀሳቡ ምንድነው? ሀሳቡ ምንድነው? ወይስ ስትደውልልኝ መናገር ነበረባችሁ ሁለታችሁ። ሲቀጥል ደግሞ እንዴት ታረቃችሁ እኔ በሌለሁበት? እውነቱን እንንገርሽ ሌላ ነገር እንደተጠራጠሪያ አንፈልግም እኔና ቡሪካ እርቅም በይው ብቻ ግን ኦልሬዲ የሆነ ሀሳብ ይዘን እዚህ በካሜራ ፊት አንቺንም ይዘን ኦልሬዲ ተገኝተናል። ከባድ ነው ከበድ ሊል ይችላል ሀሳብ። እኔ ቅድም ለቤተሰቦች ለመናገር ደፍሬ ሞራል ኖሮኝ ተናገር ያሉ። ስለዚህ አሁን ማይሆን ነገር ከሆነ አትንገሩኝ በቃ ተው። አይ አልፈልግ እኔና ቡሪካ አንቺ እንዳሰብሽው ታርቀውም ነው ብቻ በዩ የፈለግሽውን አስቢ፣ ግን ከዚህ በኋላ ታርቃቸው አይደለም። እሺ፣ ምንድን ነው ነገሩ? እሺ፣ ለቤተሰቦች ምንም አይነት መጥፎ ቪዲዮ መስራት የለብንም ብለን አስበን ነው ተስማምተን። ለነሱ ብላችሁ ነው እንጂ ታርቃችሁት እናንተ ከልባችሁ አይደለም ነው ነገሩ? አይ ነው እንትን ነው በመስማማት ውስጥ በመታረቅ ውስጥ የማያስማሙን ሀሳቦች ተፈጥሯል። ዋናው ነገር እኔን ናሱ ጋር ከዚህ በኋላ ምንም አይነት ጸብ ምናምን የለም፣ ሰላም ነን። ከዚህ በኋላም ሰላም ላያደርጉን የሚችሉ ነገሮች ደስተኛ ነኝ እንደማይፈጠሩ። ከዛ ግን የማያስማማን ሀሳብ የሆነ ነገር ሀፕን አረገና፣ እሱን ሀሳብ የሚመለከተው አንቺን ነው የሚሆነው ማለት ነው። ቀልድ ቀልድ አታርጊበት

እንድትደነግጭ አንፈልግም። መግቢያ ሀተታ መደምደሚያ ምናምን አርጋችሁ ነው እንደ እንነግሩኝ። ቀልድ እያደረግሽብን ከሆነ ከባድ ነው። እሺ ንገሩኝ። እንደ እናንተ ከሆናችሁ እየተግባብዛችሁ አይ ነው። በመጀመሪያ ደረጃ አትደነግጭ፣ የሚያስደነግጥ ሀሳብ ስለሆነ ከዚህ በኋላ በመጀመሪያ ደረጃ እሺ፣ እንደ ጥያቄ የማቀርብልሽ ለኔና ቡሪካ አይ ቡሪካ እዚህ ውድድር ውስጥ መግባት ያለበት ሰው ነው ብዬ አላስብም ግን እንዴት? ለምንድን ነው የማታስበው? ለምንድነው የማታስበው? ውድድር ላይ መገኘት የምቀርብ ሰው አይደለሁም። ውድድሩን የጀመረው እሱ በመጀመሪያ። እንደዚህ አይነት ውድድር እማምን ሰው አይደለሁም። ትላንት ወስዶ ስላዝናናሽ እኔ ላዝናናሽ፣ ኦር ይሁን ወርቅ ስላሰረልሽ ነጥቺ ይሁን ነገር ላረግልሽ አይነት ፉክክር ውስጥ አልገባም። እኔ ግን ኢንዲቪዥዋል ላንቺ ያሰብኩት በጣም ትልቅ ነገር አለ፣ ትልቅ ነገር። ዛሬ ይሄ ነገር ከተሳካልኝ ነገ የተሻለ ነገር ላረግልሽ ወስኛለሁ። አልገባኝ። ቆይ፣ መጀመሪያ ስለ ውድድሩ አስረዳኝ፣ ከዚያ የሎቹ ነገር ታስረዳኛለህ። እኔና ቡሪክ ጋር ስላለው እውነተኛ ስሜት ነገር እውነተኛ ስሜት ስልሽ በጓደኝነት አይ፣ ነው ሌላ። ኦኬ እንትን ነው ምን ላስረዳችሁ? አይ እንትን ማወቅ ፈልገዋል ፈልገናል። አክ አይ፣ ነው በጣም በል፣ ቀልድ አታርጉት። በእናታችሁ ሴፍቲ እየሰጠኝ ነው እየዋጨረኝ። ተናገሪ ምንድን ነው? ዛሬ ብዙ ነገሮች አፕን አድርገው ይቅርታ ጠይቀናል ይቅርታውን ተቀብየዋለሁ እኔም ይቅርታ የምጠይቅ ያለብኝ ነገር ጠይቀው ጨርሰናል ግን በዛ መሀል ምንድነው አሁንም ግልጽ የማይሆኑ ነገሮች አሉ የሚል ሀሳብ ተነሳ እና ማን ነው ለእሷ ደስታ የሚቆመው ጓደኛ ማን ነው የሚጨነቀው ምናምን የሚል ፖይንት ተነሳ አትሳቂ የምር ነው ማ እየሳቀች ስኪያውራት ሶ በዛ መሃል እሷም የቀልዳስ ቢኗ በቃ እያዛጋችኝ ነው። እሷም ቢሆን ለእሷ የሚሻለውን ለእሷ ደስታ የሚሻለውን ሰው ታውቃለች የሚል ሀሳብ አነሳን ማለት ነው። ነገር ከልባችሁ ሆ በጣም ነው የምናደደው ቡሪካ በጣም ለራሱ የሰጠው ግምት ሌላ ሌላተፈቅራችሁን የመጣችሁት ይሄ ፉክክር ቢዩ ምንም ቢዩ፣ ግን እኔ እና ቡሪካ ጋር ያለውን ሰላም አውርደናል። ስለዚህ ግን በመጀመሪያ ደረጃ ቡሪካ ፍቅር እንደዚህ እንደዚህ እንደዚህ ከፍቅር ያየሁት ነገር አለ እንደዚህ እንደዚህ እንደዚህ እንደዚህ አለ ብሎ በጣም ጸብ ውስጥ ገብተናል። ስለዚህ አሁን ከዚህ ሰዓት ጀምሮ ነገሮች እንድታሳውቂ እንፈልጋለን። ወይኔ ነው ይሱ አ ወይኔ ነው የሱረጭ። አንተ ግን ማለት ምን አስበህ ነው አንተን የምትመርጥበት? ኦኬ፣ ምርጫውን ለሱ አንተ አይው አይደለም። ምን አስበህ ነው እኔ ልጣችሁ እንዴት ማለት እሱ እኮ ትላንት የመጣ ስለመምጣት አይደለም የሚወራው የመጣ ሰው ነው አሁን ይህንን ለሷ ስለመጨነቅ ማለት ወስዶ ማዝናናት አይደለም እኔ ላምሮሽ በመጀመሪያ ደረጃ በቁስ ማመን ከባድ ነው አንቺ ስለምን ቁስ ነው የምታወራው በቃ እሺ እኔ ቡሪካ በደንብ ነው ያልከኝ። በደንብ ምንድን ነው ያለ እንዲህ ማረገው? ከአንተ የተሻልኩ ሰው ስለሆንኩ ማን ስለሆንክ? አይኑ ስለአንተ የተሻልኩ እንደሆንኩ በደንብ ታውቃለህ። ከአንተ የተሻልኩ መሆኑን በደንብ ታውቃለህ። በምን መሰለህ? በምን መሰለህ? በአስተሳሰብ ትንሽነትህን የምታሳይ ኖ ኖ ያንተን የምበልጥ በአስተሳሰብ ነው በድርጊት አይደለም። ለእሷ በማሰብ አሁን ትልቅ ነገር አይደለም ለእሷ አሁን እሷን ጌላ ቢኖር

አያጣላኝም። ሁለታችን ችግር አለ። አሁን ስትመጣ ታርቀናል። እሱን እንደ ማለት ነው። መጀመሪያ መቆም ቻል። እሺ፣ በሁለት እግር ቁም። ከዛ እኔ ጋር ትጣላለህ። ታርቼ ደግሞ አይደለም። እሺ፣ አንተ ወዲህ የሮጥኩት ቤተሰቦች እንግዲህ እያያችሁት ነው። ምንም እርቅ እርቅ የማይችል ሰላም የማይችል ሰላም የሚያስበው። እሺ፣ አሁንም ቆይ ፍቅር፣ አሁንም ቢሆን ወይ እሱን ወይ እኔ የምረጭው ሁለተኛ እዚህ ልጅ ጋር መምጣት አልፈልግም። እኔ ሁለታችንም አልፈልግም፣ ማናችሁንም አልፈልግም፣ ሁለታችንም አልፈልግም። ፍቅር ፍቅር ፍቅር

እኔ አልቻልኩም። መሀል ላይ ሳቅ እየመጣ ምርጫ ማንን ነው መስበርጭ? ግን ፋራ ቢሆንም ፋራ ቢሆንም ታርቃለች። ያው አንዳንዴ ለማንቃት በአቋም እንኳን አልታማም። አንዳንዴ ሰው ፋራዝ ሲሆንባችሁ ምንም ማድረግ አችሉም ምና ሞኝ ይሆናችሁ። ታርቀናል እንዴ? አሁንም እንደንግጠሻል እንዴ? አረ፣ አረ፣ አንድ ቃል እስኪ ማናችሁም አትንኩኝ። የአንድ ኢንተርቪው እንዳይነበር ፕራንካችን አሁን ፕራንክ ነው። አንተ ማውረድ ሰገጥ ይችላል አሁን ሻውን ቪዲዮ አንዝቡት። እሺ፣ ያው ቻው በሏቸው ቪዲዮቹን። እሺ ነው በዚህ ምሽት እንደዚህ ትጮህ። እሺ ነው ዳቹልና ፒስ